ክርስቶስ ተንሰኣሙታን በአብይ ሃይለ ስልጣን ኣሰሮ ለሰይጣን ኣጋዞ ለአዳም ሰላም እምእዚስ ከሆነ ፍስሃዊ ሰላም ሰላም ለእናንተ ይሁን ቤተሰቦቼ። እንደምናላችሁልኝ እኔ ደህና ነኝ፣ ቸር መድሃይል መስገን እንግዲህ ከረዥም ጊዜ በኋላ ዛሬ ብቅ ብያለሁ። አዳዲስ ነገር ይዤላችሁ ነው የቀረብኩት። እዚህ በሀገረ ጀርመን ምን ተከሰተ፣ ምን አሳለፍን ላለፉት ሳምንታት የሚለውን ይዤ ነው የቀረብኩት። እና እንግዲህ ያለፉት ሳምንት በአሁኑ ባለፈው ቀዳሜና እሁድ ማለት ነው ታላቅ ታላቅ ታላቅ ዝማሬ ተዋህዶ በቅዳሜ ቀን በቀዳሜ ሰንበት በሀገረ ጀርመን አሳልፈናል። ነፍስንትን የሚያለመልም ነፍስ ዝማሬ ነበር። ይህንን እንግዲህ ሊያቀናበሩልን ወንድመቶቻችን እግዚአብሔር አምላክ እድሜና ጤና ይስጥልን። በስደትም አልተለየንም እና በቤቱ ሰብስቦናል። ክብር ምስጋና ለሱ ይሁን። እና በመቀጠል ደግሞ ትልቅ ገዳም ልንገዛ ነው እዚህ ጀርመን። ይህ ነው መስራችሁ፣ እንግዲህ እንኳን ደስ ያላችሁ። እና ይህንን አስመልክቶ እንግዲህ አንድ ታላቅ ጉባኤ ተካሂዶ ነበር። እሁድ ዕለት ደግሞ አባታችንን የተከበሩ አባታችንን ርእሰ ሊቃውንት አባ ገብረ ኪዳንን ጋብዘን እዚህ ናቸው ያሉት እና ትልቅ ጉባኤ ተዘጋጅቶ ነበረ። እሳቸው ነበር ያስተማሩን። እንግዲህ በጣም ነፍስን የሚያስደስት ትምህርት ያው ታቦታ ላችሁ የእሳቸው ትምህርት አይጠገብም። ሰውን የሚለውጥ ነው፣ ህይወትን የሚለውጥ ነው። ልብ ብሎ ለሰማውና ፍሬ ላፈራበትና እና ለአባታችን እድሜና ጤና ይስጥልን፣ ጸጋውን ያብዛልን። ቸሮ መድኃኔዓለም ጋር ጥያቄ፣ ቤተክርስቲያን የቆመችው የት ላይ ነው? የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ያለቀ ነገራችሁ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው እዚህ ላይ ነው የቆመችው። ቅዱስ ጴጥሮስ ጠይቆና ማን ትሉኛ አላችሁ ሲላቸው ሐዋርያቱ ቅዱስ ጴጥሮስ ምናለ አንተ የሕያው የእግዚአብሔር ልጅ ነህ አሉ። የማን ልጅ ነህ? የሕያው የእግዚአብሔር ልጅ ክርስቶስ ነህ አሉ። አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያን የሰራት አለዋል ያለው ይህንን የጴጥሮስን ቀል ቤተ ክርስቲያን የቆመችው የት ላይ ነው ብትባሉ፣ የሕያው እግዚአብሔር ልጅ ክርስቶስ የሚል ላይ ነው የቆመችው። ክርስቶስ ማለት መሲህ ማለት ነው። ስጋ ብቻ ክርስቶስ አይባልም፣ መለኮት ብቻ ክርስቶስ አይባልም። እይደለወን እስምዮ ለቃል እግዚአብሔር ክርስቶስ ዘይንበለ ትስብእት ወኢለ ትስብእት ዘይንበለ ቃል ይላል ቅዱስ አደን ያለ ስጋ ስጋን ያለ ቃል ክርስቶስ አልለው ሚ ክርስቶስ ማለት የተዋሃደ ማለት ነው። በተዋህዶ የተገለጠ ስኩው ቃል መሲህ ንጉስ ማለት ነው። የሕያው እግዚአብሔር ልጅ ክርስቶስ። የእግዚአብሔር ልጅ የሚለው አብን ያመጣል። አብ ልብ ያለ እስትንፋስ ስለሚኖር መንፈስ ቅዱስን ስለማይኖር መንፈስ ቅዱስን ያመጣል። ወልድ ደግሞ መሲህ ክርስቶስ ተብሎ ተጠርቷል። ስለዚህ ማለት የቆመችው የት ላይ ነው ብትባሉ፣ ክርስቶስ ላይ ነው የቆመችው። ሙሉም ቪዲዮ የእሳቸውን ስብከት በዩቴሴ ጀርመኒ ላይ ገብታችሁ ማየት ይችላላችሁ። እና ውዶቼ ይህንን ታላቅ ገዳም እንግዲህ አብረን እንስራ፣ አብረን ተባብረን። በአለም ላይ ያላችሁ ሁላችሁም እንግዲህ በስደት ያለንን እኛን ከጎናችሁ ነን ብላችሁ በተለያየ አለም ያላችሁ ሁላችሁም ከጎናችን ቁሙ። ይህ ትውልድን የሚያንጽ ሄደን ሱባ የምንይዝበት የምንቀበርበት ቦታ ትልቅ ቦታ ነው። እና ይህንን ቦታ እናቋቁም፣ አብረን በህብረት እናቋቁም ብዬ በትህትና ጠይቃለው። አመሰግናለው። የአባ ገብረ ኪዳን ደግሞ ይህንን ትልቅ መጽሐፍ ገዝታችሁ አንብቡ። እኔም እንግዲህ እድሉ ደርሰኝ እንግዲህ ይህንን መጽሐፍ ከኢትዮጵያ ገዝቼን የመጣሁት እና በቀደም አስፈርሚያቸዋለሁ ያቸዋለሁ እዚህ ጋ ይሄ ይታያቸው እዚጋ አባባ የፈረሙልኝና እናንተም ገዝታችሁ እንግዲህ አንብቡ እላለሁ። አሃቲ ድንግል አዲሱ መጽሐፋቸው። እና በጣም በጣም ነው የማመሰግነው። እስከሚቀጥሎስ እስከምንገናኝ ቸር ይቆየን።